ዮሐንስ አበባውና ዮሐንስ አረጌ ከዛሬ ስድስት ዓመታት በፊት ችግርን የሚፈታ ቴክኖሎጂን በተግባር ሊገልጡ እርምጃዎችን ሲጀምሩ በሰው ሰራሽ አስተውሎት የተደገፈ የተማሪዎችን የእውቀት ክፍተት መሙላትን መሰረት ያደረገ ዌብሳይትን ማልማትን ዓላማ አድርገው ነበር። የተለያዩ ትምህርታዊ ይዘት ያላቸው ኮርሶችን ለዩኒቨርሲቲ ተማሪዎችና ዩኒቨርሲቲ ለሚገቡ ተማሪዎች በዌብሳይት መልኩ ተደራሽ ማድረግ ነበር። ስለዚህ ከሱ ተነስቶ ነው የተጀመሩት። ኦልሞስት እሱ ሲጀመር ወደ ስድስት ዓመት አካባቢ ሆነዋል። አሁን ከዛ በኋላ ግን እሱ እያደገ መጥቶ እንደ ዩደሚ ኮርሴራ እንደሚባሉት ከኢትዮጵያ ውጭ እንዳሉት ፕላትፎርሞች ኢትዮጵያ ውስጥም የተሻሉ አማራጮች ያሉባቸው ብዙ አይነት ለሰዎች ስኪላቸውንና እንደውም ደግሞ እውቀታቸውን የሚያሳድጉበት ኮርሶች ያሉበት ማርኬት ፕሌስ ወይም የገበያ ቦታ የእውቀት የገበያ ቦታ ለመስራት ነው የተሞከረው። መጀመሪያ የተመሰረተበት ምክንያት ዩኒቨርሲቲ ተማሪዎችን ውስጥ እያሉ የተማሩ ሆነ ከመግባታቸው በፊት የሚፈልጉት ኮርስ ካለ ወይ ደግሞ ትምህርት ካለ እሱን በደንብ ፕሮቫይድ ለማድረግ አስበን የተለያዩ በተለያየ እስኪል ላይ የሚገኙ እንትኖችን ፕሮፌሽናሎችን ሰብስበን እነሱን በእንትን መልክ በኮርስ መልክ ቀር ቀርተን ፕላትፎርም አዘጋጅተን እነሱን ፕሮቫይድ አድርገናል ማለት ነው። ኢቴክስ 2025 ዓለም አቀፍ የቴክኖሎጂ ኤክስፖ የፊታችን ግንቦት ስምንት ሲካሄድም ኢትዮጵያን የቴክኖሎጂ ማዕከል ማድረግ የሚያስችል አቅምን ለማሳደግና እንደነ ዮሐንስና መሰሎቹ ትጉ ወጣቶች በሀገር ውስጥና ባህር ማዶ ዘርፉ ላይ ስራ መፍጠርንም አላማ በማድረግ ነው። ለቴክኖሎጂው ስበት ማዕከል ሆነንም ማገልገል የሚያስችለን ለአፍሪካ ለዓለምም ምቹ ሁኔታ እንፈጥራለን። ምክንያቱም በሀገራችን በጣም ሰፊ ቁጥር ያለው ወጣት ኃይልን ያለው ቴክኖሎጂ ላይ ትኩረት ተሰጥቷል። ሰፊ የሆነ የሰው ኃይል በቴክኖሎጂ በዲጂታል ቴክኖሎጂ እየተማረ ወደ ገበያው እየመጣበት ያለበት ሁኔታ ነው ያለውና ይሄ ደግሞ ይሄ ዘርፍ በዓለም አቀፍ ደረጃ ከፍተኛ የሆነ የሰው ኃይል የሰለጠነና ብቁ የሆነ የሰው ኃይል እጥረት ያለበት ነው። ስለዚህ አጠቃላይ ወጣቶቻችን ላይ በሀገር ውስጥም ከሀገር ውጭም የስራ እድልም ከመፍጠር አንጻር ትልቅ ኢምፓክት አለው። ኤክስፖ በአስተዳደሩና የኢትዮጵያ አርቲፊሻል ኢንስቲትዩት ጋራ ትብብር የሚዘጋጅ ሲሆን የሳይበር ደህንነት ጥበቃ አቅምን ለማሳደግ የሀገራት መሪዎችን በሰው ሰራሽ አስተውሎት ላይ የጋራ አቋም የሚይዙበት እድል የሚፈጥር ነው። በአርቲፊሻል ኢንቴሊጀንስ ዙሪያ አፍሪካም ፖሊሲ ሜከሮችም የአፍሪካ ህብረትም እና መሪዎችም የአቋም መያዝ የሚችሉበት ሀሳብ ልውውጥ የሚደረግበት ነው። ይህም ራሱ ትልቅ ቤኔፊት ይዞ የሚመጣ ነው። ከዛ ውጭ በሳይበር ሴኩሪቲ ደግሞ ወሳኝ ፒላር ስለሆነ ሁሉም ነገር በአግባቡ ስራውን መስራት የሚችለው ደህንነቱ ሲጠበቅ ስለሆነ፣ ከዛም አንጻር ከሌሎች ዓለማት ብዙ ነገሮች እንማራለን። እኛም ደግሞ ያለንን የሰራነውን ስራ ወደ ሌሎች ዓለማትም ለመሸጥ የሚያስችል እድል ይሰጠናል ማለት ነው። ኤክስፖ አዘጋጆቹን ጨምሮ ስማርት ሲቲ ላይ ትኩረት ካደረጉ ተቋማት እስከ ስታርታፕ እና ግዙፍ የሀገር ውስጥ እና የውጭ የቴክኖሎጂ አቅራቢ ተቋማትን የሚያሳትፍ ነው። ኢንሳና፣ የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት የዩናይትድ አረብ ኤምሬት የሳይበር ሴኩሪቲ ካውንስል በዋናነት ሆስት ያደርጉታል። ከዛ ውጭ በዲጂታል ኢኮኖሚያችን ላይ ትልቅ አበርክቶ ያላቸው ተቋማት ከኢትዮ ቴሌኮም ጀምሮ የኢኖቬሽን ሚኒስትር፣ የስራና ክህሎት ሚኒስትር እና ሌሎችም ባለድርሻ ተቋማት እዚ ኤክስፖ ላይ ይሳተፋሉ። ከውጭ ሀገር ደግሞ ከትላልቆቹ ተቋማት፣ ግዙፍ የቴክኖሎጂ ተቋማት ጀምሮ በተለያየ ደረጃ መጥተው ይሳተፋሉ ማለት ነው። ኢትዮጵያ ለቴክኖሎጂ ዘርፍ ማደግና መጎልበት በሰጠችው ትኩረት ልክ በቀጣይ ልታሳካ ያሰበችው እቅድ ግብ እንዲመታ የኤክስፖው ሚና የጎላ እንደሚሆን ይጠበቃል። ዋናው ዓላማው አንደኛ ምርትና አገልግሎቶችን በዚህ ደረጃ በዲጂታል ቴክኖሎጂ ውስጥ እየተሰሩ ያሉ ምርቶች፣ አገልግሎቶች የት ደረጃ ደርሰዋል የሚለውን ነገር የቴክኖሎጂ ኩባንያዎች መጥተው ስለሚያቀርቡ ተጨማሪ እውቀት እናገኛለን። ሁለተኛ ኔትወርኪንግ ኢቨንቶች አሉ። ስለዚህ በዚህ ኔትወርኪንግ ደግሞ አዳዲስ ሐሳቦችን እውቀቶችን ወጣቶቻችን ስታርታፕ ተቋሞቻችን ያገኙበታል። ፖሊሲ ሜከሮቻችንም ሀሳብ ይለዋወጡበታል። ይሄ ነገር ተጨምቆ አጠቃላይ የኢኖቬሽኑን እንትን ካታላይዝ ያደርግልናል ያቀጣጠልልናል ማለት ነው። የእሁነቱን አጠቃላይ መረጃ ማግኘትና መከታተል ለሚፈልጉ አካላት ኢቲኤክስ በሚል የተከፈቱ የፌስቡክ፣ ቴሌግራም፣ ቲክቶክ እና ትዊተር እንዲሁም ሌሎቹ የማህበራዊ ድረ ገጾች መኖራቸው የተነሳ ሲሆን በእሁነቱ ላይም መሳተፍ ለሚፈልጉ አካላት ኢቲኤክስ ኢትዮጵያ ዶት ኮም በሚለው ዌብሳይት ላይ መመዝገብ ይቻላል። ስታርታፖችም ኤግዚቢተሮችም ለመመዝገብ የሚፈልጉ ግለሰቦች ዌብሳይታችንን አክሰስ ማድረግ ይችላሉ። ኢቴክስ ዶት ኮም ኢቴክስ ኢትዮጵያ ዶት ኮም የሚል ዌብሳይት አለ። እዛ ዌብሳይት ላይ የተሟላ መረጃ እናገኛለን ማለት ነው። በእውነቱ ከአስር ሺህ በላይ የሀገር ውስጥና የባህር ማዶ ተሳታፊዎች እንደሚገኙበትም ይጠበቃል።